አሁን አሁን ያለው ማይክ በጠዋት ሲነሳ በቃ ክርስቲያን ነው። ከእግዚአብሔር ጋር የመጀመሪያው ዳያሎግ የሚያደርገው በቃ እንደ ሰውን ማነጋገር። ምክንያቱም ስብሐት ገብረ እግዚአብሔር ወዳጅ ነበርዶ። ጠዋት ተነስተ ስትንጠራራ አመስግን ይላል። በቃ ፓራላይዝ ደሆነ ልትነቃ ትችል ነበር። ስትሮክ አርገው ማለት ሰው ይነቃል። ስለዚህ ትዘ ቁርስ በልተህ ስትወጣ አመስግን። ባዶ አፉን የሚወጣ ብዙ ሰው አለ። ወደ ስራ ስትሄድ አመስግን። ስራ ፍለጋ የሚሄድ ብዙ ሰው አለ። ስለዚህ በምስጋና ነው የመጀመር። አሁን ስለ ሁሉም ነገር በጣም በምስጋና መጀመር ህይወትን፣ ቀንህን የምስጋና ሰው አድርጎ ያውልሃል። አትነጫነጭም። ያገኘሃቸውን ሰዎች ሰላምህ ይተርፋቸው በላከው ሲግናል መጠን ደግሞ ሰላምን ከላክ ሰላም ትቀበላል። ምንም ጥያቄ የለውም። አክብሮትና ፍቅርን ከላክ ሰቶ መቀበል ነው። አክብሮትና ፍቅር በሁሉም ትከበባል። ሁሉን ሰው የሚወድ ሰው የታደለ ነው። ምክንያቱም ሁሉ ሰው የእሱ ግዛት ነው። ጃጅ የሚያደርግ ሰው እየተረገመ ነው። ሰዎች ጃጅ ካረካቸው ሁሉም ነውር አለባቸው። ስለዚህ ኔጌቲቭ የሆነ ግንኙነት ይኖርሃል ከሰዎች ጋር ስለዚህ በላከው መጠን በቃ በሐሳብህ እንኳን በትችትና በወቀሳ አይነት ሰዎችን የምታይ ከሆነ በዛ ጨለማ ውስጥ ውለት አድራል።